የሐዋርያት ሥራ ምዕራፍ 26 አቅሪጳም ጳውሎስን ስለ ራስህ ትናግር ዘንድ ተፈቅዶልሃል፣ አለው። በዚያን ጊዜ ጳውሎስ እጁን ዘርግቶ መለሰ እንዲህ ሲል፣ ንጉሥ አቅሪጳ ሆይ የአይሁድን ሥርዓት፣ ክርክርንም ሁሉ አጥብቀ አውቀሃልና በአይሁድ በተከሰስኩበት ነገር ሁሉ ዛሬ በፊትህ ስለምመልስ ራሴን እጅግ እንደ ተመረቀ አድርጌ እቈጥረዋለሁ። ስለዚህ በትዕግሥት ተሰማኝ ዘንድ እለምንሃለሁ። ከመጀመሪያ አንስቶ በሕዝቤ መካከል በኢየሩሳሌም የሆነውን ከታናሽነቴ ጀምሬ የኖርኩትን ኑሮዬን አይሁድ ሁሉ ያውቃሉ ሊመሰክሩም ይወዱ እንደሆነ በአምልኳችን ከሁሉ ይልቅ ሕግን በመጠንቀቅ እንደሚተጋ ወገን ፈሪሳዊ ሆኜ እንደኖርኩት ከጥንት ጀምረው አውቀውኛልና። አሁንም ከእግዚአብሔር ዘንድ ለአባቶቻችን ስለ ተሰጠው ስለ ተስፋ ቃል አለኝታ ልፋረድ ቆሚያለው። ወደዚህም ወደ ተስፋ ቃል አስራ ሁለት ወገኖችን ሌሊትና ቀን በትጋት እያመለኩ ይደርሱ ዘንድ አለኝታ አላቸው። ስለዚህም አለኝታ ንጉሥ አግሪጳ ሆይ ከአይሁድ እከሰሳለሁ። እግዚአብሔር ሙታንን የሚያስነሳ እንደሆነ ስለምን በእናንተ ዘንድ የማይታመን ነገር ሆኖ ይቆጠራል? እኔም ራሴ የናዝሬቱን የኢየሱስን ስም የሚቃወም እጅግ ነገር አደርግ ዘንድ እንዲገባኝ ይመስለኝ ነበር። ይህንንም ደግሞ በኢየሩሳሌም አደረግኩት። ከካህናትም አለቆችም ሥልጣን ተቀብዬ እኔ ከቅዱሳን ብዙዎችን በወይኒ አሳሰርኳቸው። ሲገድሏቸውም አብሬተቸው በምኵራብም ሁሉ ብዙ ጊዜ እየቀጣው ይሰድቡት ዘንድ ግድ አልኳቸው። ያለልክም ስቆጣባቸው እስከ ውጪ አገር ከሰዎችም ድረስ እንኳ አሳድድ ነበር። ስለዚህም ነገ ከካህናት አለቆች ስልጣንና ትእዛዝ ተቀብዬ ወደ ደማስቆ ሲሄድ ንጉስ ወይ በመንገድ ሳለው እኩል ቀን ሲሆን በዙሪያዬና ከእኔ ጋር በሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየው። ሁላችንም በምድር ላይ በወደቀን ጊዜ ሳኦል ሳኦል፣ ስለ ምን ታሳድደኛለህ? የመውጊያውን ብረት ብትቃወም ላንተ ይበስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማው። እኔም ጌታ ሆይ ማን ነህ? አልኩ። እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ። ነገር ግን ተነሳና በእግርህ ቁም። ስለዚህ እኔን ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾመህ ታይችሃለሁና የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ሥልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝብ ወደ እነርሱ ከምልክ ከአሕዛብ አድንሃለሁ። ንጉሥ አቅሪባ ሆይ፣ ስለዚህ ከሰማይ የታየኝን ረአይ እምቢ አላልኩም። ነገር ግን አስቀድሜ በደማስቆ ላሉት በኢየሩሳሌምም በይሁዳም አገር ሁሉ ለአሕዛብ ንስሐ ይገቡ ዘንድ ለንስሐ የሚገባ ነገር እያደረጉ ወደ እግዚአብሔር ዘወር ይሉ ዘንድ ተናገርኩ። ስለዚህ አይሁድ በመቅደስ ያዙኝ ሊገድሉኝም ሞከሩ። ከእግዚአብሔር ዘንድ ረድኤት ተቀብዬ ለታናሹም ለታላቁም ስመሰክር እስከዚች ቀን ድረስ ቆሜ አለሁ። ነቢያትና ሙሴ ይሆን ዘንድ ያለውን ክርስቶስ መከራን እንዲቀበል በሙታንም ትንሣኤ ለሕዝብና ለአሕዛብ ብርሃን በመጀመሪያ ሊሰብክ እንዳለው ከተናገሩት በቀር አንድስ እንኳ የተናገርኩት የለም። እንዲሁም ብሎ ስለ ራሱ ሲመልስ፣ ፊስጦስ በታላቅ ድምጽ ጳውሎስ ሆይ አብድሃል፣ እኮ ብዙ ትምህርት ወደ እብደት እያዞርሃል አለው። ጳውሎስ ግን እንዲህ አለ፣ ክቡር ፊስጦስ ሆይ የእውነትንና የአእምሮን ነገር እናገራለሁ እንጂ እብደትስ የለብኝም። በእርሱ ፊት ደግሞ በግልጽ የምናገረው ንጉሥ ይህን ነገር ያውቃል ከዚህ ነገር አንዳች እንዳይሰወርበት ተረድቻለሁና፣ ይህ በስውር የተደረገ አይደለምና። ንጉሥ አቅሪጳ ሆይ ነቢያትን ታምናለህን? እንድታምናቸው አውቃለሁ። አቅሪጳም ጳውሎስን በጥቂት ክርስቲያን ልታደርገኝ ትወዳልህን? አለው። ጳውሎስም በጥቂት ቢሆን ወይም በብዙ አንተ ብቻ አይደለም ነገር ግን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ እስራት ይበቀር እንደኔ ሆኑ ዘንድ ወደ እግዚአብሔር እለምናለሁ አለው። ንጉሡም፣ አገረገዡም በርኒቄም ከእነርሱም ጋር ተቀምጠው የነበሩት ተነሱ። ፈቀቅ ብለውም እርስ በርሳቸው ይህ ሰው እንኳንስ ለሞት ለእስራትም የሚገባ ምንም አላደረገም ብለው ተነጋገሩ። አግሪፓም ፊስጦስን ይህ ሰው እኮ ወደ ቄሳሪ ይግባኝ ባይል ይፈታ ዘንድ ይቻል ነበር አለው።